130 ሚሊዮን ህዝብ እያላት ወደብ የሌላት ወይም ላንድ ሎክ የሆነችው ሀገር ኢትዮጵያ ብቻ ናት። ይህም በፖለቲካ ሻጥር የተፈጠረ ስህተት ኢትዮጵያ ላለፉት 30 ዓመታት ዝግ ሀገር አድርጓ ቆይቷል። ስለዚህስ ምን ተባለ የምንላችሁ ነገር አለ በአማራ ክልል የሚንቀሳቀሱ ሁለት ቡድኖች የጽንፈኛ ቡድን መካከል አንዱ ቡድን የዘመቻ መብሪያ ኃላፊ ከነ ቡድን አባላቱ ህዝብና ወገኔ ለተጨማሪ እንግልት አላደረግም በማለት በቀጠናው የሚገኘው በምስራቅ ዝ ለሚንቀሳቀሰው ኮር እጅ መስጠቱ ተረጋግጧል። ይህስ ማን ነው? ስለነዚህስ የምንላችሁ ነገር አለ። ህዝብና ህወሀት ተፋቱ። ህወሀትን የተሸከመ የትግራይ ህዝብ አንቀልባው ተቆረጠ። ስለዚህስ ምን ምን ያሉት ነገር አለ የህዝባዊ ወያኔ ሀርነት ትግራይ ህወሀት የአምሳ ዓመት ጉዞ እነሆ ተደመደመ። የዚህም ከመነሻው እስኪ እስከ መድረሻውስ የምንላችሁም ነገር አለ። ወታደር ሱሌማን ደደፎ ስለ ህወሀት አጭር ማብራሪያ ሰጥተዋል። ይህም ከነሙሉ ማብራሪያው ይዘን እንቀርባል። ነጩ ዶክተር ካላከመኝ አልድንም የሚባልላቸው ፕሮፌሰር አስራት ወልደየስ ለነዚህም መረጃ የምንላችሁ ነገር አለ። ሩሲያና ዩክሬን ጦርነት በተመለከተም የምናጋራችሁ መረጃ አለ። ሰላም፣ ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ እየተመራረጡ አርዕስተ ዜናዎች ይዘን ወደ እናንተ ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ አድርገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ዝርዝር ስናልፍ። በአማራ ክልል ከሚንቀሳቀሱት ሁለት ቡድን የጽንፈኞች ቡድኖች መካከል የአንዱ ቡድን የዘመቻ መምሪያ ኃላፊ ከነ ቡድን አባላቱ ህዝቤና ወገኔን ለተጨማሪ እንግልታ አላደርግም በማለት በቀጠናው ለሚገኘው በምስራቅ እዝ ለሚንቀሳቀሰው ኮር እጅ መስጠቱ ተረጋግጧል። አምባሳደር ሱሌማን ደደፎ ስለ ህወሀት ያሉት ነገር በእብሪት ከምርጫ ቦርድ የህጋዊ ፖለቲካ ፓርቲዎች መዝገብ ላይ ተሰርዟል። ራሱን ከህግ በላይ አድርጎ የሚቆጥረው ህወሀት መሰረዝ ከነበረበት ጊዜ በጣም ዘግይቶ ነው የተራዘመው ብለዋል። ህወሀት የትግራይ ህዝብን አንድ ጠላት ብቻ ሳይሆን ኢትዮጵያን ለማፍረስ የተፈጠረ የታሪካዊ ጠላቶቻችን ተቀጣሪ በመሆን ከኢትዮጵያ የፖለቲካ መድረክ ላይ መወገድ አለበት ብዬ በተደጋጋሚም ጽፌም ነበር ይላሉ። ከአመታት በፊት በወሰደው የነበረ በት የአሁን እርምጃ ብቻ ሳይሆን ለህወሀት በቂ አይደለም። ህወሀት የፖለቲካ ድርጅት ሳይሆን በህዝብ ደም የሚቀልድ የወንጀለኞች ቡድን በመሆኑ አባላቱ ለፍርድ መቅረብ ይኖርባቸዋልም ሲሉም አብራርተዋል። ወንጀለኞቹ የህወሀት መሪ በየጊዜው የሚፈጽሟቸው ወንጀሎች ተጠያቂ እንዳይሆኑ ለማድረግ የሚከፍቷቸው ጦርነቶች የሚረግፍ ወጣቶችና ውዶቻቸው የሚገብሩ የትግራይ ወላጅ ፍትህ ይገባቸዋልም ሲሉ አክለዋል። የትግራይ ህዝብ ለአምሳ ዓመታት ያህል ከተያዘ በት የህዝብ እገታ ህወሀት እገታ ነጻ የሚወጣበት ጊዜ አሁን ነው ይላሉ። ከጨለማ ወደ ብርሃን የመጣበት ጊዜ ስለሆነ ደማጫጦቹ የህወሀት መሪዎች ከትግራይ ህዝብ ላይ ለመንቀል ከዚያ የተሻለ ጊዜ የለም ሲሉም አብራርተዋል። የትግራይ ህዝብ የህወሀት መሪዎች ትክክለኛ ማንነት የተረዳበት ጊዜ አሁን በመሆኑ አሁን ተገቢውን ህጋዊ እርምጃ ለመወሰድ የትግራይ ህዝብን መከራ ማራዘም ነው ሲሉም ያብራራሉ። ህዝባዊ ወያኔ ሐርነት ትግራይ ህወሀት የ50 ዓመት ጉዞ እነሆ ተደመደመ። የህወሀት ሞት መቀበል የከበዳቸው ዴድ ሆርስ ቲዎሪ የተገለጹ ጸባይ ያላቸው የተለያዩ ጉዳዮችን እያነሱ ሊጥሉ ሊያነሱ ይችላሉ። ይህም ታሪኩን ያነሳሉ፣ የፕሪቶሪያው ስምነትን ያረሳሉ፣ ህግን ያነሳሉ፣ አቅሙን ያነሳሉ፣ ወዘተ ተረፈ መሟገቻ ይሆን ይሆናል። እውነቱ ግን ፍጹም አይቀርም፣ ፈረሱ ሞቷል። የራሱን ገጾች ለህወሀት እንደማይነፍገው እርግጠኛ ነን በኩል ህወሃት ከዚህ በታች ባሉ ጉዳዮች በታሪክ ገጽ ሲታወስ ይኖራል። ለብነት ያክል የጠቀስናቸው ቢሆኑም ሌላ ብዙ እልቆ ቢስ ጉዳዮች ቢኖሩም ለአብነት ያክል ያቀረብናቸው ስምንት ዝርዝር ሁኔታ እናቀርባለን። የመጀመሪያው ኢትዮጵያን የባህር በር ለባዕድ አሳልፎ የሰጠ ሁለተኛ፣ ራሱ ያደራጀው ሰራዊት በግፍ የጨፈጨፈ በሰሜን እዝ የተፈጸመው ግፍ መቼም የማይረሳ ነው። ሶስተኛ፣ ሀገርን መገንጠልን በህገ መንግስቱ የፈቀደ በአለም ላይ ሀገራት ማፍረስ ህጋዊ ያደረገ ፓርቲ ነው በአራተኛው ዘር መሰረት ያደረገ የፖለቲካ አደረጃጀት የፈቀደ በአምስተኛ ፋሺስት ጣሊያን ሌጀንዲ ተቀብሎ የዘር አደረጃጀት የፈቀደ ስድስተኛ በአንድ ቤተሰብ ማፊያ ቡድን ሆኖ በስልጣን ዘመኑን ኢትዮጵያን ሲዘርፍ ከኖረ በኋላ ከስልጣን ሲባረር ለዳግም የትጥቅ ትግል ወደ ጫካ የገባ ሌላ ፓርቲ ያለው እያስባለ ጉድ ነው በሰባተኛ የዘር ጭፍጨፋ ፈጽመውብኛል ሊከሰው ከኖረው ሀይል ጋር ዳግም አንሶላ ለመጋፈፍ የ ፈቀደ ስልጣን ሊያስወጣኝ ይችላል ብሎ ካሰበ የሰው ሞት ለደንታ የሌለው ሰው ነው። የሚጠላውን የትግራይ ህዝብ ሊያስተዳድር የኖረ ትናንት ካሳለፈው ጦርነት ሳያገግም ለዳግም ጦርነት ሊዳርገው እየሰራ መሆኑ የሚታወቅ ድርጅት ነው። ህወሀት ማለት ይሄ ነው። አንድ መቶ ሰላሳ ሚሊዮን ህዝብ እያላት ወደብ የሌላት ላንድ ሎክ የሆነችው ሀገር ኢትዮጵያ ብቻ ናት። ይህም በፖለቲካ ሻጥር የተፈጠረ ስህተት፣ ኢትዮጵያ ላለፉት ሰላሳ ዓመታት ዝግ ሀገር አድርጓት ቆይቷል። ኢትዮጵያ በልጽጋ ያቆየችውን የባህር በር ጅላጅል ፖለቲከኛ ካጠፉ ከሰላሳ ዓመት በኋላ እንሆ የወደብ ጥያቄ ተጠይቀው ያለ መንግስት ኢትዮጵያን ወደብ ማግኘት እንዳለባት ማረጋገጫ ሰጥቷታል። ወደ መካከለኛው ምስራቅ እያቀኑ ዶናልድ ትራምፕ ከኢትዮጵያ የቅርብ ወዳጅ መሐመድ ቢን ዛይድ ጋር ኢትዮጵያ የቀይ ባህር ጥያቄ እንዳላት የሚገባት ነግረዋቸው፣ ፕሬዚዳንት ትራምፕም የአሰብን ወደብ የኢትዮጵያ መብት እንደሆነ ሶስት የአረብ ሀገራት ተነጋግረው እንዲፈቱ አቅጣጫ ማስቀመጣቸው ተሰምተዋል። ለዚህም ኳታር ሰበብ ሆና አሰብ ለኢትዮጵያ ክፍት የሚሆንበት ሰላማዊ አካሄድ እንዲኖር የሚያስችል መሆኑ ተሰምቷል። ጩ ዶክተር ካላከመኝ የሚባሉላቸው ፕሮፌሰር አስራት ወልደየስ ከአንድ ነጭ ተማሪ ጋር በጥቁር አንበሳ ሆስፒታል ሆነው ህመምተኞችን እየጎበኙ ነው። አንድ ባንድ ህመምተኞችን እያዳረሱ አንድ በእድሜ ገፋ ያሉ አዛውንት ጋር ደረሱ። አዛውንቱ ነጭ አምላኩ ነበሩና ነጭ ዶክተር ከላከሜ ብለው ድርቅ አሉ። እንግዲህ ወጣቱ ነጭ ፕሮፌሰር አስራትን በትምህርት ደረጃ፣ በስራ ልምድና በግል ተሰጡ ይወዳደራሉ ተብሎ አይታሰብም። ከርሳቸው ሰፊ ልምድ ስር ሆኖ ሊማር በፈቃደኝነት የመጣ ነው። አዛውንቱ ግን ሀሳባቸው ጸኑ። ስለዚህ ፕሮፌሰር አስራት መላ ዘየዱ። እርሳቸው ለነጩ ተማሪ አንድ ረዳት ሆኖ አዛውንት ሊመረምሩ ነው። በዚህ መሰረት ነጩ ተማሪ ፕሮፌሰር አስራትን መመሪያ እየተከተለ አዛ አዛውንቱን መረመረ። በሽታው ታወቀ። ፕሮፌሰር አስራት ወልደየስ የፈውስ መድኃኒት ማዘዣ ላይ ጽፈው ለነጩ ተማሪ አስረከቡ። ተማሪው ዳግም ለአዛውንቱ። አዛውንቱ መልካም አድርገው የሳሉት ነጭ ሰው ስላከማቸው በጣም እየተደሰቱ ገና መድኃኒቱን ሳያወስዱ የመሻል ስሜት እየተሰማቸው ሆስፒታሉን ለቀው ወጡ። ከጥቂት ሳምንት በኋላ ፕሮፌሰር አስራትን ያንን አዛውንት ከመንገድ ያገኟቸዋል። የተለመደ ጥያቄያቸው ይሰነዝራሉ። እንዴት ሆኖ አሁን ጨርሶ ተሻለዎት? ይላሉ። አዛውንቱ ሲመልሱ አሁን ፍጹም ጤነኛ ነች፣ ጭራሽ አሞኛ አያውቅም። ያ የተባረከ ፈረንጅ በሙሉ ነው የፈወሰኝ ሲሉም ይናገራሉ። ፕሮፌሰር ማስራት በአዛውንት የጤንነት ሁኔታ ተደስተው አሁን እውነት ብነግራቸው ችግር የለውም ብለው አሰቡና ፣ ይኸውልዎት አባቴ ፈረንጁ የእኔ ተማሪ ነው፣ ከእኔ ሊማር ነው የመጣው። ያከምኮት ህክምናውን ህመሙም ያገኘውት መድኃኒት ያዘዘልዎት እሱ አይደለም እኔ ነኝ ቢሉስ፣ ይህን መለሱ ለዚያ ነዋ ህመሙ እየደጋገመ የሚነሳብኝ አሉ ይባላል የሚያስባላች ቸው በጣም ታዋቂ የሆኑት ፕሮፌሰር አስራት ወልደየስ ማን ብዙ ሰው የሚያቃቸው ዓለም የሚያውቃቸው ባለታሪክ ናቸው። ይህ ህዝብ ህወሀት ያስከፋው መሰለው። በትግራይ በደቡብ ዞን በማይጨው ከተማ አመጸኛው ያለ ጦርነት ሁከት መኖር የማይችለው ህወሀት የሚቃወመው ሰላማዊ ሰልፍ እየተካሄደ ይገኛል። የትግራይ ህዝብ አመፀኛውን ህወሀት መቃወም ከጀመረ አመታት ያስቆጠረ ሲሆን፣ በዛሬው እለት ደግሞ የትግራይ ደቡባዊ ዞን ማይጨው ከተማ ነዋሪዎች በነቂስ ወጥተው ጦርነት በቃን፣ በመረጥ ነው እንጂ በሌሎች አንመራም፣ የህዝባችንን ሰላም የሚያውቅ የህወሀት መግለጫ እንቃወማለን በዶክተር ተሰብስበውን ገብረ ሚካኤል የሚመራው ህወሀት አይወክለንም የሚሉና ሌሎች መፈክሮች እያሰማ ተቃውሞን በመግለጽ ላይ ይገኛል። ሩሲያ ከዩክሬን ጋር ለሚደረገው የሰላማዊ ድርድር የተደራዳሪዎች ስም ይፋ አድርጋለች። የሩሲያው ፕሬዝዳንት ብላድሚር ፑቲን ከዩክሬን ጋር ለሚደረገው የሰላም ድርድር ተደራዳሪዎች ይፋ ማድረጋቸውን ተከትሎ እርሳቸው እንደማይገኙ ተረጋግጧል። በቱርክ የሚደረገው የሰላም ድርድር ብላድሚር ሜሪስኬ የተደራዳሪው ልዑክ መሪ የሆነው ፕሬዝዳንት ፑቲን ተመርጠዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሚካኤል ጋሉዚን ምክትል የመከላከያ ሚኒስትር ኤሌክሳንደር ፎርሚን፣ እንዲሁም የሩሲያ የጦር ኃይሎች የሰራተኞች ኃላፊ ኢጎር ቱኮቭ የሩሲያ በመወከል በቱርክ ይገኛሉ። በዚህም የሰላም ድርድር ላይ ፕሬዝዳንት ቭላዲሚር ፑቲን ይገኛሉ ተብሎ ቢጠበቅም የማይገኙ በመሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደማይገኙ መታወቁን ሮይተርስ እና ታስ ዘግበዋል።